ወሬ የሚመስል ግን አሁን አንዳንድ የዓለም አቀፍ ሚዲያዎችም ሲጠቅሱት እናያለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ላይ ባደረጉት ንግግር መማላቸውን እንደ እርስዎ ነባር ዲፕሎማት ስለነበረ ምንም አይጎዳችሁም ማለትና በፍጹም ጉዳት አይረስባችሁም ማለትና፣ የተለየ ጉዳት አይረስባችሁም ማለት የተለዩ ቋንቋዎች ናቸው። ስለዚህ መማላቸውን እንደ ሽያጭ የሚቆጥሩ ፖለቲከኞች ኢትዮጵያ ውስጥ አሉ። ከዚህ ውጭ ደግሞ አንዳንድ የውጭ ሚዲያዎችም ሲዘግቡት ያሉ እንደው አምባሳደር፣ ሰው እንዴት ነው የሚያዩት? ያን ባሉ እንዳለ ሆኖ የግልጽነቱን ችግር አለበት ብሎ የሚያነሱም እንዳሉ ሆኖ ተጨማሪ ምን ያነሳሉ? ኢሳያስ አፈወርቅ በኢትዮጵያ ላይ ጣልቃ ገብተዋል፣ ጣልቃ እየገቡ ነው የሚል ሀሳብ ይነሳል። እንዴት ነው የሚያዩት? እሱን አላየሁትም። ጣልቃ ገብነት ማለት ነው፣ እዚህ መጎብኘት ጣልቃ ገብነት አይደለም።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 ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ላይ ባደረጉት ንግግር መማላቸው እንደው እርሶ ነባር ዲፕሎማት ስለነበረ ምንም አይጎዳችሁም ማለትና በፍጹም ጉዳት አያረሰባችሁም ማለትና የተለየ ጉዳት አያረሰባችሁም ማለት የተለዩ ቋንቋዎች ናቸው። ስለዚህ መማላቸውን እንደ ሽያጭ የሚቆጥሩ ፖለቲከኞች ኢትዮጵያ ውስጥ አሉ። ከዚህ ውጭ ደግሞ አንዳንድ የውጭ ሚዲያዎች የዘገቡት ያሉ እንደ አምባሳደር እርስዎ እንዴት ነው የሚያዩት ያንን ንግግር? አሁን እንደ ሀገር ምን እያልን ነው ያለ ነው? እንደ ሀገር ለግብፅም ለሱዳንም እኛ ግድብ ጉልህ ጉዳት አይደርስባችሁም ነው እያልን ያለ። ይህ ሀገራዊ አቋም ነው። ይሄ በጠቅላይ ሚኒስትሩ ቢባል ምን ችግር አለው? አንድ ሁለተኛ ተሽጧል የሚለው ነገር የተሸጠ ነገር ቢሆን እንዴት ይሞላል? በቀደም የተሸጠ ነገር ከየት ይመጣል? የተሸጠ ነገር የለም። አሁን የተባለውን የለማ ተግባር ነው ምስክር። አሁን እንደ መንግሥት እያልን ያለ ነው እኮ። አይጎዳችሁም እያልን ነው ያለን። አሁንም ጎዳችኋል እያልን እኮ አይደለንም በድርድሩም ላይ ተደራዳሪ ወገኖችም ቁጭ ብለው አይጎዳችሁም፣ ትክክልም ስለሆነ ነው ደግሞ። ኢምፒሪካሊ ምልህ ውሃ በሚሞላበት ጊዜ የተወሰነች ነገር የሚቀንሰው ነገር ይኖራል፣ ግን አይጎዳም፣ የከፋ ጉዳት አይመጣም እያን ነው ያለ ነው። ይሄ በመሪዎች ደረጃ ቢባል ምን ችግር አለው? ሰሲምፕላዛት ሁለት፣ ደግሞ ከሁሉ በላይ ተግባር ምስክሩ። ከዛ በኋላ ምን ሆነ? ይሄ የተባለበት ጊዜ ይሄ ግድብ የመሙላት ወደ መሙላት እየተሰራ ያለበት ሁኔታ ነው ያለው። ነገር ግን ከዚያ በኋላ ከተኛበት ከእንቀላፋበት ተነሳው ሞልቷል። ኤምፒሪካሊ ኦን ግራውንድ ፕሩፍድ ሆነዋል ማለት ነው። ስለዚህ ምን ችግር አለው? መልካም አምባሳደር፣ በግድቡ ጉዳይ መጨረሻ ጥያቄ፣ የኢትዮጵያ ውስጥ የፖለቲካ ለውጥ መጥተዋል እና የፖለቲካ ለውጡ በድርድሩ ላይ ምን አሉታዊ አስተዋጽኦ አበርክቶላቸዋል እንደ ዲፕሎማት? የፖለቲካ ለውጥ በኢትዮጵያ ውስጥ ሪፎርም መኖሩ ከጎረቤት ሀገሮች ጋር ያለን ግንኙነት ራዲካል ይቀይሮታል። ለምሳሌ ኤሪትሬ ኤርትራ ጋር አንፎርቹኔት የሆነ ጦርነት ውስጥ ነበር። ከዚህም ከዛ ወገን ብዙ ጉዳት ላይ ልነግርህ ነው። ይሄ በአጠቃላይ ከሪጂኑ ጋር ከጎረቤት ሀገር ጋር ያለህ ግንኙነት የዲፕሎማሲ አቅምህን የምትገነባው ብዙውን ጊዜ ሌሎች ሀገሮች ጋር ባለህ ግንኙነት ደረጃ ነው። አሁን ከጎረቤት ሀገሮቻችን ጋር በሪፎርሙ ምክንያት የተፈጠረው የተፈጠረው ግንኙነት የተፈጠረው የግንኙነት መሻሻል አቅምህን ኦልሬዲ ኮንፊደንስን ይጨምራል ማለት ነው። በህዳሴ ግድቡ ላይ በዚከሊ የህዳሴ ግድቡ ስራዎች በደንብ እንዲሳኩ በአገር ቤት የተሰራበት ሁኔታ አለ። ግድቡ ማን እንትኑ ማን ነው ግንባታው መፋጠኑ ማለት ነው፣ ወደ ሙሌት መሄዱ። ሁለተኛ ድርድሩ በተጠናከረ ሁኔታ ቀጥሏል፣ ያለምንም አመንታት በነበረበት ሁኔታ ሂደት እኮ ነበር። ይሄ ድርድር በዚህ በሁለት ዓመት የተጀመረ አይደለም። ይሄ ድርድር ኦልሬዲ የህዳሴ ግድብ የሚባል ነገር ከተጀመረበት ጊዜ ጀምሮ ከታችኞቹ የተፋሰሱ ሀገሮች ጋር የነበረ ነው፣ በተለያዩ መልኮች ማለት ነው። ሶ ድርድሩ አሁን የደረሰበት ሂደት ላይ ደርሷል። አሁን የደረሰበት ሂደት ላይ ከዚህ ቀደም ቅድም እንዳልኩ ይሄ ግድብ አይሰራም፣ ይሄ ግድብ ውሸት ፕሮፓጋንዳ ነው የሚሉ የነበሩ ወገኖች አሁን ግድቡ ሪያሊቲ መሆኑን ተረድተውታል። ፌታ ኮምፕሊ ነው። ትናንሽ ግድቦችን ለምን አትሰሩም? ለምን ወደ ዛ ራቅ አድርጋችሁ ላይ ትንሽ ነገር አትሰሩም? ይሄ ትልቅ ግድብ ምን ያደርግላቸዋል? ሳይዙን፣ ወደታች አድርጉት እንደዚህ የሚል ነገር ነበረ። ስለዚህ ሌላው ወገን ያን ሁሉ ትቶ አሁን ኦልሬዲ ፌታ ኮምፕሊ ነው። ግድቡ ኦረዲ ነባራዊ ነው፣ ወደዚህ መጥቷል። ስለዚህ ነባራዊ ከሆነ ዲሊንግ ዊዚት ኦረዲ አክሰፕት አድርገውታል ማለት ነው። ኦንሊ ቲንግ አክሰፕት ያላደረጉት አሞላሉ ላይ ነው። ዛስ ዋይ አሞላሉ ላይ ነው እያወራናል። ወደ ቀጠናዊ ጉዳዮች እንምጣና አምባሳደር፣ አሁን ያለው የኢትዮጵያ የቀጠናዊ ግንኙነት በእርስዎ እይታ ምንድን ነው የሚመስለው? ቀጠናዊ ግንኙነት ሲባል ሆርን ኦፍ አፍሪካ ነው። ሆርን ኦፍ አፍሪካ ያው ረዥም ዓመታት ያልተረጋጋ አካባቢ ነው። ሶማሊያ ከ20 ዓመት በላይ ነው የፈረሰች እና ተበታተነች ሀገር የሆነችበት ሁኔታ ነው ያለው። የሁለቱ ሱዳኖች መለያየት ያስከተለው ቀውስ፣ እንደገና ኢትዮ ኤርትራ ኮንፍሊክት፣ እንደገና እዚህኛ ከሶማሊያ ጋር ሶ ለረዥም ዓመታት ይሄ አካባቢ ቡል የሆርን ነው የሚሉት ፈረንጆቹ ቀንዳ የሚዋጋ አካባቢ ነበር። ይሄ ሁኔታ አሁን በሶማሊያ ውስጥ ያለው ነገር ያው ታቃለ ረዥም ሂደት ነው ወደ ሀያ ዓመት አካባቢ የቆየ ነው። የአልሸባብ መዳክም የተስተዋለበት ሁኔታ ነው ያለው ሶማሊያ ማዕከላዊ መንግስት ሳምሃው የተፈጠረበትና ሪዘምብለንስ ኦፍ ማዕከላዊ መንግስት የመጣበት ሁኔታ ነው ያለው። ሁለቱ ሱዳኖች ተለያይቷል። ሱዳንም የሰላም ድርድሩ ከሞላ ጎደል የተሳካበት ሁኔታ ነው ያለው። ይሄ ማለት እዚህም እዛም ችግሮች የሉም አይደለም፣ የምናያቸው ችግሮች ነገር ግን በአጠቃላይ ሆርን ኦፍ አፍሪካ ከኢንስታቢሊቲ ወደ ስታቢሊቲ የመሄድ ዝንባሌ ያለው። ለምሳሌ እኛ አገር ብትወስድ ማለት ነው፣ ከኤርትራ ጋር የነበረን ግንኙነት ጦርነት ውስጥ የነበርንበት ሁኔታ ነው የነበረው። አውዳሚ ጦርነት ከዛም አልፈን ኖ ዋር ኖ ፒስ ሰላምም ጦርነትም ያልነበረበት በሁለቱም ሀገሮች ድንበር ወታደር ተዘጋጅቶ ተፋጦ የነበረበት በጦርነት ማይንድ ሴት ሁለቱም ሕዝቦች ሆስቴጅ የሆኑበትና በዓለም አቀፍ ደረጃም እርስ በርስ የነበራቸው ግንኙነት የመካሰስ፣ የመወነጃጀል የነበረበት ሁኔታ ነው። ያ አልፏል። ያ ኦልሬዲ ተቀይሯል። ያ በጣም ትልቅ ነገር ነው። ይሄ ኢንፋክት በኤርትራና በጅቡቲ በኤርትራና በሌሎች ሀገሮችም ባለው ግንኙነት ላይ የራሱ ኢምፓክት አለው ፖዚቲቭሊ። ስለዚህ ሆርን ኦፍ አፍሪካ ሳምሃው ለእኛ በጣም ጠቃሚ አካባቢ ነው ስትራቴጂካሊ በጣም የምንፈልገው አካባቢ ነው። እዚህ አካባቢ ያለው ጂኦ ፖለቲክስ ለእኛ የሚመች መሆን አለበት፣ ለልማትም፣ ለእድገትም ለዲሞክራታይዜሽንም ለዚህ ስለዚህ የቀጠና ሁኔታ ፍሉድ ነው ነው እያደገ እየተቀየረ ሳምሃው ስታቢሊቲ ሪዘምብል እያደረገ የሄደበት ሁኔታ ነው ያለው። ስቲል ግን ችግሮች የሉትም ማለት አይደለም። ኢትዮጵያን እርሰውም እንደሚያውቁት በጣም ብዙ ሀብት፣ ኢነርጂ፣ ዜጎቿ ሁሉ የደከሙበት ነው። የምስራቅ አፍሪካ ጉዳይ በተደጋጋሚ ማለት ነው የኤርትራን ጉዳይ እናንሳና አሁን እርሰው እንዳሉት ከጦርነት ወደ ሰላም መጥቶ ከመካሰስ ደግሞ ወደ አለመካሰስ እንዲያውም አንዳንዴ ወደ መሞጋገስ መጥቷል። አንዳንድ ዲፕሎማቶች ደግሞ የሚያነሱት የኢትዮጵያና የኤርትራ ጉዳይ በትክክል ስምምነቱ በህግ የተቀመጠ አይደለም። ምንድን ነው የተካሄደው? በፕሬዚዳንት ኢሳያስ መንግስትና በኢትዮጵያ መንግስት መሀል የተፈረሙ ፊርማ ምንድን ነው የሚለውን ማወቅ የሚፈልጉ አሉ። እርስዎ ምንድን ነው እዛ ላይ የሚያውቁት ነገር? እኔን የሚመዝነው ግንኙነቱን በተግባር እንደ ህብረተሰብ፣ እንደ ሀገር፣ እንደ ህዝብ ካለው ጠቀሜታ አንጻር ከጦርነት ሙድ ወጥተ ከመፋጠጥ ሙድ ወጥተ አንዱ አንዱን ከመሰለል ሙድ ወጥተ የፍሬንድ ሺፕ ገስቸር በመሪዎች ደረጃ ራሱ መኖሩ ባይትሰልፍ ሴሌብሬት የምታደርገው ነው የሚሆነው፣ እንደ ሀገር ማለት ነው። የሌላውም አለም ህብረተሰብ ክፍል የሚለን ይህን ነው። በዚክሊ ያደነቀው ነው የሌላው ህብረተሰብ ክፍል። ትልቅ አቺቭመንት ነው እንደ ዲፕሎማቲክ አቺቭመንት ማለት ነው። ይህንን ነገር በደንብ ስራ ሲይዝ ልክ አሁን ለምሳሌ ፍላይት ተጀምሯል። ሁለቱ ሀገሮች መካከል ፍላይት ነበር። ሁለቱ ሀገሮች ነገር ቴሌኮሙኒኬሽን የተቋረጣል የተጀመረበት ሁኔታ አለ። ይህንን ወስደህ ግን ጥልቀት ታስይዘዋለህ በሂደት ማለት ነው። ሂደት ጉዳይ ነው የሚሆነው ስለዚህ ፖዘቲቭሊ ነው የሚታየው እንጂ ቤዚካሊ መሪዎች እርስ በርስ ግንኙነት ይፈጥራሉ። የመሪዎች ግንኙነት ኦን ቢሃፍ ኦፍ ዘ ካንትሪ ነው የሚፈጥሩት። ያ በፕሬዚደንቶች ደረጃ ሊሆን ይችላል፣ በጠቅላይ ሚኒስትሮች ደረጃ ሊሆን ይችላል፣ በውጭ ጉዳይ ሚኒስትር በሌላም እርከል ሊሆን ይችላል እና ቤዚካሊ ግንኙነቱን ፖዘቲቭሊ ነው ፖርትሬ የምናደርገው። አሁንም ደግሞ ፖዚቲቭ ነው። ምክንያቱም ይህ የምንመዝነው ከተገኘው ማህበራዊ ኢኮኖሚያዊና ፖለቲካዊ ፋይዳ አንጻር ነው። ፖለቲካዊ ፋይዳ ፒስን ሴኩሪቲ ነው። ትልቁ የኢትዮጵያ ዲቪደንድ እሱ ነው። የኤርትራም ዲቪደንድ እሱ ነው። የሪጅንም ዲቪደንድ እሱ ነው። ይሄ አካባቢ ሰላም ያጣ የተረበሸ ሁልጊዜም በጦርነት የሚኖር አካባቢ ነው። ያ ከልማት ያግድሃል። ያ ተረጋጋ ማለት ወደ ልማት ትመጣለ፣ ወደ ንግድ ትመጣለ ወደ ልማት ወደ ትብብር ትመጣለህ። እና ይህንን እንደ ፋይዳ ነው የምታየው፣ ነው ማለት ነው። ይህ ነው ማ ከፖዚቲቭነቱ መነሳት መልካም ነው፣ ግን እንደ ሀገር ቀስ እያሉ መሄዱ መልካሙ ነው። በዚህ በዚህ ጉዳይ ሻሉን ስምምነት ያደረግነው ማለቱ ጠቃሚ አይደለም ወይ? አሁን ኮስ ዴር ኢዝ ግንኙነት አለ ዲፕሎማቲክ ግንኙነት አለ። ኤምበሲ ከፍተናል። ኤምባሲ አላቸው አልነበረም። አምባሳደር ተለዋውጠናል። ይሄ ዲስ ኢዝ ካልሚኔሽን ኦፍ ዘ ጉድ ሪሌሽንሺፕ ቢትዊን ዘ ቱ ካንትሪስ። ከዛ በኋላ ደረጃውን አምባሳደሮቹ ይነጋገራሉ። አምባሳደሮቹ፣ ኢኮኖሚ ስምምነት፣ ጆይንት ኮሚሽን፣ የሀገሮች የግንኙነት ስፋት እያደር የሚፋፋ የሚደረጅ የሚያድግ ነገር ነው። እንደ ሀገሮቹ አቅም ነው የሚወሰነው፣ እንደ ፕራዮሪቲም ነው። ከአንዳንድ ሀገሮች ጋር ሰፊ ንግድ ነው የሚኖር፣ ከአንዳንድ ሀገሮች ጋር ሰፊ የፖለቲካ ግንኙነት ነው የሚኖር፣ ከሌሎች ጋር የሴኩሪቲ ግንኙነት ነው የሚኖር ከሌሎች ጋር የሀገሩ መቅም ወሳኝ ነው። ከዛ ምን ታገኛለህ የሚለውም ነገር ነው። ስለዚህ ይህንን በዝርዝር የምናገኘውን ጥቅም በሂደት የምናየው ነው የሚሆነው። በሂደት ኦልሬዲ ኤምባሲዎቻችን በሚሰሩት ሌሎችም መንግስታዊ፣ ተው ሴክተር መስሪያ ቤቶች እየተገናኙ በሚያደርጓቸው ግንኙነቶች እየሰፋ እያደረ እየደረጀ የሚሄድ ነው የሚሆነው። መልካም አምባሳደር። ይህ ግንኙነት አሁን እርሰው እንዳሉኝ እንዳለ ሆኖ የግልጽነትም ችግር አለበት ብሎ የሚያነሱም እንዳሉ ሆኖ ተጨማሪ ምን ያነሳሉ? ኢሳያስ አፈወርቅ በኢትዮጵያ ላይ ጣልቃ ገብተዋል፣ ጣልቃ እየገቡ ነው የሚል ሀሳብ ይነሳል። እንዴት ነው የሚያዩት? እሱን አላየሁትም። ጣልቃ ገብነት ምን ማለት ነው? እዚህ መጎብኘት ጣልቃ ገብነት አይደለም። ግንኙነት መፍጠር ጣልቃ ገብነት አይደለም። ከነባ በዚህ ከሌለ ምን መሰለ ይሄ ቪው የሚመጣው ኖርማሊ ይሄን ግንኙነት መሻሻሉን ብዙም አፕሪሼት ከማረገው ወገን ነው የሚሆኑ እንጂ ይሄንን ኖርማል ሰው ይሄንን ግንኙነት አፕሪሼት ማድረግ አለበት። ከጦርነት ወጥተ ሰላም ውስጥ መግባትን አፕሪሼት ካላረክ ምናቱም። አይተነዋል እኮ የመጀመሪያ ህዝብ ለህዝብ ግንኙነት እዛ ሰሜን አካባቢ የነበረውን አይተዋል። በሚዲያ ከውጭ ነው አየሁት ያንን ስንት ዓመት የተለያየ የተላቀሰ ህዝብ የተገናኘበትን ነገር ድን ብለን የምናጣጥል ከሆነ ትክክል አይመጣም። የኔ ፐርሰናል ቪው ነው ይሄ እና በመንግስትም በኩል ያለው አቋም ይሄ ነው የሚሆነው። መልካም ወደ አንዳንድ አምባሳደሮቻችን ሆነው ወደ ውጭ ሀገር የተሾሙ ሰዎች ኢትዮጵያን የሚወክሉ ቆንስላ ጽህፈት ቤት የሚመሩ ለሀገሪቱ ዜጎች የእኩልነት መንፈስን በማያመጣ መንገድ ሲንቀሳቀሱ ይስተዋላሉ፣ ማህበራዊ ሚዲያዎች ላይ ሲጽፉ ይስተዋላሉ። የእናንተ ግምገማ ምንድን ነው ባጠቃላይ? የስራ ግምገማ በየዓመቱ ይደረጋል። አምባሳደሮችም የቆንስላ ጽህፈት ቤቶችም እዚህ እየመጡ ስራ ማን ነው ይገመገማሉ። በእቅዳቸው ነው የሚገመገሙት። በዝርዝር ግን ይሄ ኤምበሲ በዚህ በኩል ያጎደለው ነገር አለ የሚለውን ነገር ኢንስታንስ ከሌለ በስተቀረ በኢንጀነራል ወል የኤምበሲዎች የስራ እንቅስቃሴ ከኤምበሲ ኤምበሲ ይለያያል። የአምባሳደሮችም ችሎታ አምባሳደር አምባሳደር ይለያያል። የዲፕሎማቶችም እንደዚሁ እንደ ባክግራውንዳቸው፣ እንደ ፍላጎታቸው፣ እንደ ተነሳሽነታቸው፣ እንደ ችሎታቸው ነው ይሄ ልዩነት ይስተዋላል። ይሄ ግን በግምገማ የሚመጣ ነው። እሱን ዝርዝር ግምገማ እዚህ የለኝም። ነገር ግን ልዩነቶች ሊኖሩ ይችላሉ። አሁን ያልከው ግን ስፔሲፊካሊ እንደዚህ አይነት ጥፋት የሚሰሩ ዲፕሎማቶች ካሉ በየጊዜው አገባብ አለው፣ ስርዓት አለ። በስርዓቱ መሰረት የሚስተካከሉበት መንገድ አለ ማለት ነው። አምባሳደር፣ ከቅርብ ጊዜ ወዲህ እናንተ የምትሰሩበት እንደነበር አስታውሳለሁ። በየመንና በሳውዲ አረቢያ ታስረዋል ወይም ደግሞ ከዚህ ከኮሮና ቫይረስም ጋር ተያይዞ ከፍተኛ ጫና ውስጥ አሉ የሚባሉ በየመን አማጽያን ደግሞ ተገፍተው መጠው ለስር ተዳርገዋል የሚባሉ ኢትዮጵያውያን ዜጎች አሉ። በምን ደረጃ ላይ ነው ያለው? እንደ መንግስት ወል በጠቅላላ በሚድል ኢስት ያሉ ዜጎቻችን በኮሮና ምክንያት ችግር ላይ ወደቁ፣ ከስራ ይወጡ እንደነበሩ እንዳሉ እና እነዚህን ለመታደግ ደግሞ በተለይ በአንዳንድ የአረብ ሀገሮች በተለይ በርካቶች ባሉበት አካባቢ ያሉ ኤምባሲዎቻችንና ቆንስላ ጽፈት ቤቶቻችን የተለያዩ ረዴ ድርጅቶችን አስተባብረው መጠለያ፣ ምግብ፣ ልብስ ሁሉ ሲሰጧቸው እንደነበርና ይሄ እንደቀጠለ ነው የማውቀው በጥቅሉ ማለት ነው። ምን ያህል ረዷቸው ምን ያህል በቂ ነው የሚለው ነገር ይታያል። አንዳንዶቹ ደግሞ በየጊዜው በፍላጎታቸው የሚመለሱ አሉ፣ የተመለሱም አሉ። ይህን ባይዘወ እናንተ ስለማትሳተፉበት ይሆናል እንጂ ሳምንታዊ የሚዲያ ንትን ላይ ብዝርዝር ሁልጊዜ እንሰጣለን። የመንም እንደዚሁ አ የመን ኢኒስቴብል ሀገር ነው። ጦርነት ያለበት ሀገር ነው። እዛ ያለው የዜጎች ሁኔታ አይታወቅም። የት አካባቢ እንደወደቁ አይታወቅም። እንደዛም ሆኖ ግን ከቅርብ ጊዜ ወዲህ ከየመንም ጋር እንደዚህ የመን ያሉትን ዜጎችን ሁኔታ የመከታተል ስራዎች እየተሰሩ ያለበት ሁኔታ ነው ያለው ይህንን ዝርዝር መረጃ በተለይ ከክፍሉ በማግኘት በደንብ ልናቀርብ እንችላለን ለሚዲያ በሚቀጥለው እንትን ላይ ከዚ በፊትም ስናቀርብ ነው ኖር ነው የቆየ ነው ማለት ነው። ነገር ግን በተቻለ መጠን ምንድን ነው ልነግርህ የምፈልገው ዜጎችን በሁለት መንገድ መርዳት እንቅስቃሴ ነው ያለው። አንደኛ እዛ ባሉበት መርዳት፣ የሚጉላሉትን፣ የሚቸገሩትን በተቻለ መጠን ሌሎችንም አስተባብሮ ማለት ነው። ሁለተኛ መምጣት የሚፈልጉትን በፍላጎታቸው እዚህ ማምጣት፣ እዚህ ከመጡም በኋላ ሰክተር መስሪያ ቤቶች እርስ በርስ በሚፈጥሩት ትብብር የማስፈር የማስፈር ና ሪሀብሊቴት የማድረግ ወደ ቤተሰቦቻቸው እንዲመለሱ ና ኖርማል ኑሮ እንዲጀምሩ የማድረግ ነገር አለ። በአጠቃላይ ጥረቶች እንዳሉ ለማመላከት ነው። በሳውዲ በተለይ አንዳንድ ለኛ የሚደውሉ ነበሩ። ከሁለት ሳምንት ከሶስት ሳምንት በፊት በሚዲያችን ላይ የሚያርሱ አንዳንድ ማህበራዊ ፌስቡክ ላይ ሌሎች ላይም ሲዘዋወሩ የምናያቸው ምስሎች አሉ፣ ለማጣራት የሚሞከር ናቸው። በስልክ የሚያዝናቸው ድምጾች አሉ ና ታስረናል ኢትዮጵያ መንግስት ወደ ሀገር ውስጥ እንድንገባ የሀገራችን መንግስት ቅድቢ ይዝልንም ግን እስካሁን መግባት አልቻልንም የሚሉ። አንዴ ሀያሽ ነን ይላሉ፣ አንዴ አርባሽ ነን ይላሉ። ምንድንነው ያላችሁ? ይህንን እኛ ያለን መረጃ ቤዚካሊ እንደዚህ አይነት ኢንዲቪል ኮምፕሌንስ ወየጊዜው ይመጣሉ፣ በሚዲያም ይነሳል በተቻለ መጠን እዛ ያለው ቆንስላ ጽሕፈት ቤት ወይም ኤምባሲዎች ይህን ቬሪፋይ እንዲያደርጉ ደይ ቱ ደይ ስራቸው ነው። ቤት የማይቆዩ ያጣራሉ፣ በየጊዜው ሪፖርት ያደርጋሉ። አንዳንዶቹ ትክክል ናቸው አይደለም የሚለውን ነገር በገቢር ነው ማጣራት የሚያስፈልገው። ነገር ግን ቁጥር የለኝም በጀላይ እንጂ ኦረዲ፣ በየጊዜው እነዚህን ዜጎች ለመታደግ የሚሰሩ ስራዎች እንዳሉ ነው። ነገር ግን አሁን ያነሳው ኮምፕሌንት በየጊዜው አለ። ስለዚህ ምናልባት የታሰሩም ዜጎች ይኖራሉ። እኔ ማረጋገጠል በተቻለ መጠን የታሰሩትንም በማስፈታት የተቸገሩትንም በመርዳት ደረጃ የቆንሱላ ጽፈት ቤቶች ኤምባሲ ስራ እንደሚሰሩ ነው። ይሄ ስራ የተሟላለት ነው፣ ሀንድሬድ ፐርሰንት የተሳካ ነው ብዬ ብነግርህ ማጋነን ይሆናል። ጥሩም አይመጣም፣ ትክክልም አይሆንም፣ ሊሆንም አይችልም። ከቆንሱላ ጽፈት ቤቶቹና ከኤምባሲዎቹ ሪሶርስም አቅምም አንጻር ከችግሩ ማግኒትዩድም አንጻር በነገራችን ላይ ያለምንም ማጋነን አንዳንድ ኤምባሲዎች አሉ። ኤምባሲ ጽህፈት ቤት አምባሳደሩ ቤት ጭምር መኝታ አይሆንም። የችግሩ ፕሮፖርሽን በጣም ትልቅ ይህን ችግር ሼር የሚያደርጉት በእርግጥ ከተቸገሩ በኋላ እንደ ዜጋ መንግስት ይህን ችግር መታገደግ መቻል አለበት። በርካታ ኃይሎች አሉ። የህገወጥ አዘዋዋሪዎች እንቅስቃሴ አለ። ይህ ኔትወርክ ደግሞ በጣም ሰፊ ነው። መነሻ ሀገር አለ ተቀባይ ሀገር አለ። ተላላ የሚተላለፉባቸው ሀገሮች አሉ። ኢንቴሊጀንስ ኔትወርካቸው፣ ገንዘባቸው፣ አደረጃጀታቸው በጣም ጠንካራ ነው። ከዚህ አስበርግገው ከዚ ይዘው በጉልበት የሚያወጣቸው በጣም በርካታ ኃይሎች ናቸው ያሉትና ህገወጥ የሰዎች ዝውውር በአጠቃላይ ኢንተርናሽናል ችግርም ቢሆን በእኛ መገድ ላይ ትልቅ ችግር እንዳለው ነው የሚያሳየው ለማለት ነው። እግረ መንገዴ መልካም አምባሳደር፣ የሀገር ውስጥ የፖለቲካ ችግራችን መነሻ አድርገው በውጭ ሀገር ያሉ ኢትዮጵያውያን ሰልፍ ሲያካሄዱ፣ ትውልድ ኢትዮጵያውያን ዜግነት የሚቀየሩ ኤምባሲዎች ላይ ቅሬታ ሲያቀርቡ ይስተዋላል። አንዳንዶቹ እንዲያውም ኤምባሲዎችን እስከ መደብደብ የደረሱም አሉ፣ በሀገሩ ሕግ የሚጠየቁ ቢሆኑም ማለት ነው። ይሄ ሁኔታ በኢትዮጵያ የዲፕሎማሲ ሁኔታ ላይ ምን አሉታዊ ተጽዕኖ ያሳድራል ብላችሁ ገምግማቸዋል? ማንኛውም ዜጋ በውስጥም ሆነ በውስጥ በውስጥም በውጭም ሰልፍ የማድረግ ተቃውሞ ሰልፍ የማድረግ የፖለቲካ ጥያቄ መጠየቅ መብት አለው። የህገ መንግስታዊ መብትም ነው። መንግስት የሚሰራበትም እንትን ነው። ሪፎርሙም ስፒሪቱ ይሄ ነው። ነገር ግን ህገ ወጥ ስራ፣ ቫይለንስ፣ አለም አቀፍ ህግጋትም ሆነ የሀገሮች ህግጋት የሚከለክሏቸውን ስራዎችን መስራት ክልክል ነው። የቤትም ሀገር ስታንደርዱ የወረደ ነው የሚሆነው ማለት ነው በዚህ ደረጃ እነዚህ ህገወጥ ስራ የፈጸሙ ዜጎች በውጭ ሀገር ባሉት መንግስታት ጥረት ባሉት መንግስታት ህግ የሚዳኙ ነው የሚሆኑት። ኤምባሲዎች ኢሚኒቲ ያላቸው፣ ኢሚኒቲ ማለት የሆስት መንግስታት የኤምባሲዎችን ደህንነት የመጠበቅ ኤምባሲዎችን ብቻ ሳይሆን የዚያ አካባቢ ያሉትን የሌሎች ዜጎችን መብት የመጠበቅ ዲፕሎማቶችን መብት የመጠበቅ ግዴታ አለባቸው። በዚህ መሰረት ነው የሚሰራው። ይህንን በዚህ ደረጃ ነው የምናየው። ህገወጥ ስራዎች ይለያሉ። ለእኛ ብቻ ሳይሆን ለሌላም ይታወቃል። ሰልፍ በማድረግ የሚታሰር ሰው፣ የሚገደል ሰው ማነው? የሚቀጣ ሰው አይኖርም። ተቃውሞ ማድረግ እዚህ መብት አለው። ነገር ግን ክሪሚናል የሆነ ወንጀል ከሰራ ይጠየቃል። ምንም በዚህ ደረጃ አይን ብቻ ነው ልል የሚችለው። የአምነስቲ ኢንተርናሽናል ክራይስ ግሩፕ በተደጋጋሚ የሚያወጣቸው ሪፖርቶችና እሱን ሪፖርት የሰሞኑን አላገኘሁትም። የሰሞኑን ሳይሆን ከዚህ በፊት ያሉትን ከዚህ በፊቱን አሁን መልስ መስጠቱ አግባብ አደለም፣ በወቅቱ መልስ ስለተሰጠበት። እሺ የመጨረሻ ላድርገውን፣ አምባሳደር። አሁን ውጭ ሀገር ላሉ ዜጎች አብዛኛው ተመልካቾቻችን የውጭ ሀገር ዜጎች ስለሆኑ ምን መልክት ማስተላለፍ ይችላል? በሀገራችን ውስጥ ለውጥ እየተካሄደ ያለበት ሪፎርም እየተካሄደ ያለበት ሁኔታ ነው ያለው ይሄ ሪፎርም ሁለገብ ነው። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ይዘቶች አሉት። ሀገራችንን ማበልጸግ፣ ሰላማዊ ማድረግ ይጠበቅብናል። በተለይ በአሁኑ ሰዓት እንደ ብሔራዊ ትልቅ አጀንዳ የተያዘው ህዳሴ ግድባችን አለ። የዚህ ግድብ ፍጻሜ ኢትዮጵያን አንድ እርከን ወደ ላይ ያወጣታል። ስለዚህ ዜጎች ለዚህ ግድብ ስኬት የበኩላቸውን አስተዋጽኦ እንዲያደርጉ በሌላም በሁሉም መስክ የጀመሩትን እንቅስቃሴ እንዲገፉበት ነው። ሌላው የኒውይር ሜሴጅ ነው፣ እንኳን ለአዲሱ አመት ዋዜማ ደረሳቸው የሚል